ሰላም ሰላም፣ ውድና የተከበራችሁ የዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሀገራችን ይታወቃል ወይም አይታወቅም አላቅም፣ ምዣደራ ወይም ደግሞ እንዴት እንደሚሰራ ያው አልነገራችሁም። አሁን መጨረሻ ላይ ከኔ ጋር አብራችን ከቆያችሁ አሰራሩን ታያላችሁ ማለት ነው። በአረብኛ ምዣደራ ነው የሚባለው። ከአደስ ነው ወይም ደግሞ ከመሰር ነው የሚሰራው። እስከ መጨረሻው አብራችን ቆዩ። ቪዲዮን ማየት ብትችሉ ይሁልኝ ካላያችሁ ደግሞ አጫውት ሁልኝ ማለት ነው። እና ሁሌም ስለምታበረታቱኝ ከጎኔ ስለምትሆን በጣም አድርጌ ነው የማመሰግነው። ላይክ፣ ኮመንት፣ ሰብስክራይብ እያደረጋችሁ እንደምታበረታቱኝ ባለምድ ተስፋ ነኝ። በጣም አመሰግናለሁ። ይ ወደች ወዳችኋለሁ። አሁን ይህንን ነክሬው ነው ያደርኩት። ማታ ነው የንከርኩት። ሁለት ብርጭቆ ምስር ነው ቀይ ምስር ነው ይሄ ደግሞ ቅንጬ ነው አጥቤ አጥየዋለሁ በዚህ መልኩ አሁን ብረት ድስት ውስጥ ከተትኩት ከዛ ጥደዋለሁኝ ማለት ነው ውሃ ጨመርኩበት ጨው ጨመርኩበት ጨው በብዛት ይህን ጨው ነው የምጠቀመው እኔ ይሄ ነው ጥሩ ጨው ለጤና ስለሚባል ማለት ነው በጎን ደግሞ ቀይ ሽንኩርቴን ልጬ አዘጋጃለሁ ጠብሰዋለሁ፣ ወይም ደግሞ አቆላለዋለው ማለት ነው። እንደምታዩት እንግዲህ መጥበሻ ላይ አደርገዋለሁ በዚህ መልኩ እስኪ በስልልኝ እዛ ማሰልኩኝ ከእሱ ጋር ደግሞ የግዴታ ነጭ ሽንኩርት ያስፈልጋል። ዘይት ከጨመርኩኝ በኋላ ነጭ ሽንኩርቱ ጨምሬዋለሁኝ እና ሰብስክራይብ እያደረጋችሁ ቤተሰብ እንደምትሆኑኝ። ቅመማ ቅመም ደግሞ ጨምርበታለው። ቅመም አንድ አይነት ቅመም ብቻ ነው የምጠበቀው። እሱ ደግሞ የሆነ ጣፋጭ መቀመም ጥቁር አዝሙድ ልበላችሁ አላቅም፣ ምን እንደሚባል የሆነ ማጣፈጫ አላደለ፣ የሆነ እንዴት ልበላችሁ፣ ለስጋ ግብአት ሳይሆን በዘይት የሚሰሩ ነገሮች ግብአት የሚደረግ ነው ማለት ነው። ጠብሼ በደንብ ነው እንትን ያልኩት። ስንኩርቱ ከበሰለ በኋላ ምስሩ ላይ በዚህ መልኩ ጨምረዋለሁኝ ማለት ነው። ብቻውን ያቁላላሁት እንዲጣፍጥልኝ ነው። ሽንኩርቱ እላዩ ላይ መጨመር ይችል ነበረ፣ ግን ለብቻው ስናቁላላው በዘይት አድርገን ምናምን ደግሞ የበለጠ ይጣፍጣል ማለት ነው። እና ላያችሁት፣ ቅንጬ ምስር ሽንኩርት ለብቻ አቁላልቼ ነው የጨመርኩትኝ በዚህ መልኩ። ውሃውን ትንሽ ምጥጥ ማድረግ አለበት ካልሆነ ውሃ እንዳይሆን ማለት ነው። ዘይት ዘይቱን ጨምሬ እፈጨዋለሁኝ። እንደምታዩት በዚህ መልኩ ፈጨዋለሁ። ወይም ደግሞ ሌላ ማሽንም አለ የሆነ ከላይ እያንሳፈፈ የሚያወርድ እኔ ደግሞ በዚህ ነው። ምክንያቱም ያኛው ከሆነ ዋናው ጥቅሙ የሚጠቅመን ምግብ ከላይ ስለሚያስቀረው እኔ ሁሉንም ነው የፈጨሁት። ከዛ በድጋሚ እሳት ስለሚፈልግ እሳት ላይ ጣድኩት። ተንተክትከዋል፣ በጣም አንተክትኬዋለሁኝ። አሁን እሳቱን እንደምታዩት አጥፍቼዋለሁ ማለት ነው። ሳይቀዘቅዝ ደግሞ ሳህን ላይ እጨምረዋለሁ ማለት ነው። በዚህ መልኩ ጽድት ብሎ ሲቀዘቅዝ በማንካ እያነሱ እነው የሚበሉት ማለት ነው እና ይህንን ይመስላል። በጎን ደግሞ አብሬ አብሮ የምሰራው አብሮ የማባያ ሰላጣ ግዴታ አስፈላጊ ነገር ነው ማለት ነው። ይሄ ቀዝቀዝ ያለ ምግብ ስለሆነ ሰላጣ ያስፈልገዋል። የሆነ እንዴት ልበላችሁ ጥፍጥ ያለች ሰላጣ ያስፈልጋል ከጎን ማለት ነው። መበያ ስለሚያስፈልግ፣ እንደምታዩት ይሄ ደግሞ ናና ነው። ናና አረግበታለው። ነጭ ሽንኩርትም አረግበታለው እንዲሁም ቀይ ሽንኩርት ከትፍበታለው። ኮከምበርም ደግሞ ኪያርም አረግበታለው ማለት ነው። እንደዚህ አድርጋችሁ መኩሩት። በተለይ ለጾም አሪፍ ምግብ ነው ማለት ነው። እንደምታዩት በዚህ መልኩ አነሳነስ አድርጌ ከተፍኩት። ይሄ ደግሞ ኮኮምበር ነው። ይህም በተመሳሳይ መልኩ ከትፌ ጨምረዋለሁ ማለት ነው። መኩሩት፣ በጣም ነው የሚጣፍጠው። ይሄ ደግሞ ነጭ ሽንኩርቱ ሶስት ቦታ ከተፍኩት። ይህንን ይመስላል። ነጭ ሽንኩርት ደግሞ እንደምታዩት እንግዲህ ወቅጠዋለሁ ወድቅ አድርጌ የወቀጥኩት ከሱ ላይ ቬኒገር፣ ቀይ ቬኒገር፣ የአፕል ቬኒገር ነው ጨምርበታለሁ። ለጤና አሪፍ ነው። ከሎሚ ጭማቂ ይልቅ ቬኒገር በጣም ተመራጭ ነው። ከዛ ዘይ ዘይትን ጨመርኩበት። ከዛ ጨምሮ መቀላቀል ነው። በዚህ መልኩ ቀላቅለዋለሁ። በጣም ያጣፍጠዋል ምናምን ማለት ነው እና ነጭ ሽንኩርት ስላለው ተበልተው ወደ ውጭ የሚወጣ አይደለም። ምሳ ሰዓት ስለሆነ ያው በልታቸው የትም አትሄዱም። ምሳ ሰዓት ሶስት ሰዓት ነው። እንግዲህ እንደምታዩት ድርቅ ብሎልኝ ልክ እንደ በዚህ እንግዲህ በክብዝ አድርገን መብላት እንችላለን።